ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማኅበረ ቅዱሳን ከ41 ሺ በላይ አዳዲስ አማንያንን አስጠመቀም። ማኅበሩ እየተካሄደ በሚገኘው 44ተኛው ዓለም አቀፍ ሰበካ መንፈሳዊ ጉባኤ ባቀረበው ዘገባ ለማወቅ እንደተቻለው በካህናት እጥረት ለተዘጉ 34 አብያተ ክርስቲያናት ካህናትን በመቅጠር አገልግሎት እንዲሰጡ አድርጓል። ከሁለት ሺህ በላይ የግቢ ጉባኤ ተማሪዎችን በሀገር ውስጥና በውጭ ሀገራት በተለያዩ ቋንቋዎች እያስተማረ እንደሚገኝ ያሳወቀው ማኅበሩ ትምህርታቸውን ያጠናቀቁ 27524 ተማሪዎች ባላቸው ሙያ ቅድስት ቤተ ክርስቲያንን እንዲያገለግሉም አድርጓል። በአብነት ትምህርት ቤት ግንባታ ላይም ትኩረቱን አድርጎ እየሰራ የሚገኘው ማኅበሩ ከ48 ሚሊዮን ብር በላይ ወጪ በማድረግ በተለያዩ ቦታዎች አዳሪ የአብነት ትምህርት ቤቶችን አስገንብቷል። በተጨማሪም በ173 የአብነት ትምህርት ቤቶች ለሚገኙ 239 መምህራን እንዲሁም ለ2220 ደቀ መዛሙርት ከ10 ሚሊዮን 71390 ብር በላይ ወጪ በማድረግ ወርሃዊ ድጎማም አድርጓል። በሀገራችን በተከሰተው ወቅታዊ ችግር ምክንያት በትግራይና በሌሎች አካባቢዎች ለሚገኙ ገዳማትና የአብነት ትምህርት ቤቶች ከ6834000 ብር በላይ ድጋፍ አድርጓል። የዋሽንግተን ዲሲና አካባቢው ሀገረ ስብከት በሀገረ ስብከቱ የሚስተዋሉ ክፍተቶችን ለማረም እንደሚሰራ አሳወቀ። በስሩ ያሉ አብያተ ክርስቲያናትን አጠቃላይ መረጃ መሰብሰብ የ2018 ዓመተ ምህረት በጀት ዓመት እቅዱ መሆኑን ያሳውቀው ሀገረ ስብከቱ በስርዓተ ቅዳሴ ላይ የሚስተዋሉ አንዳንድ ልዩነቶችን አስወግዶ ስርዓተ ቤተ ክርስቲያንን ማስጠበቅም ሌላኛው እቅዱ መሆኑን ገልጿል። ለዚህም ወጥ የሆነ ስርዓተ ቅዳሴ በሀገረ ስብከቱ ስር ባሉ በሁሉም አብያተ ክርስቲያናት እንዲኖር የምክክር ጉባኤ እንደሚያዘጋጅም ባቀረበው ዘገባ ለማወቅ ተችሏል። እየተካሄደ በሚገኘው 44ተኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ላይም ለህንፃ ቤተ ክርስቲያንና ለሌሎች አገልግሎቶች የሚውል ከ700 በላይ መኪና ማቆሚያ ቦታ ያለው የገበያ ማዕከልና ና ሌሎችንም በመግዛት የቤተ ክርስቲያንን አገልግሎት እያስፋፋ እንደሚገኝ አሳውቋል። ሀገረ ስብከቱ ባሳለፍነው ዓመት ክብረ ክህነትን የሚያጎድፍ ተግባር በፈጸሙት የቤተ ክርስቲያን አስተዳዳሪ ላይ ክህነታቸውን በማንሳት ቀኖናዊ እርምጃ መውሰዱም ይታወሳል። የምስራቅ አርሲ ሀገረ ስብከት ምእመናን ወደ ሌላ ቤተ እምነት እንዳይሄዱ የእቅበት እምነት ስራ እየሰራ ነው። አለም የምስራቅ አርሲ ሀገረ ስብከት በተደጋጋሚ ጊዜ በርካታ ኦርቶዶክሳውያን ላይ ሞት፣ መታገት፣ ዘረፋና ስደት ሲደርስባቸው እንደነበረ በተደጋጋሚ መዘገባችን ይታወሳል። ሀገረ ስብከቱ ምንም እንኳን ከዚህ ጉዳይ ጋር የተያያዘ ነገር በዘገባው ያቀረበ ባይሆንም ምእመናንን በማታለል ወደ ዋቅ ፈታ ቤተ እምነት ለመውሰድ የሚደረገውን እንቅስቃሴ ስር ከመስደዱ በፊት ለመግታት ጠንካራ የእቅበት እምነትና የግንዛቤ ማስጨበጫ ስራዎችን እየሰራ የተሰራ መሆኑን ገልጿል። የወላይታ ሀገረ ስብከት 5418 አዳዲስ አማንያንን አስጠመቀም። እየተካሄደ በሚገኘው 44ኛው ዓለም አቀፍ የሰብካ መንፈሳዊ ጉባኤ ላይ ዘገባውን ያቀረበው የወላይታ ሀገረ ስብከት ለ1654 ደቀ መዛሙርት ስልጣነ ዲቁና እንዲሁም ለ89 ዲያቆናት ስልጣነ ክህነት መስጠቱን ገልጿል። የስብከት ወንጌል አገልግሎትን ማስፋፋትና ማጠናከር ላይ ትኩረቱን አድርጎ እየሰራ መሆኑን የገለጸው ሀገረ ስብከቱ 5418 አዳዲስ አማንያን የስላሴ ልጅነትን እንዲያገኙ ማድረጉንም ካቀረበው ዘገባ ለማወቅ ተችሏል። በሰው ሰራሽና በተፈጥሯዊ ምክንያቶች በተፈጠረ አደጋ ጉዳት ለደረሰባቸው ወገኖች እንዲሁም ለተለያዩ ገዳማትና አድባራት 1 ሚሊዮን 252 ሺህ ብር ድጋፍ ማድረጉንም ሀገረ ስብከቱ አስታውቋል። የመተከል ሀገረ ስብከት 1439 የጉምዝ ብሔረሰቦች የስላሴ ልጅነትን ማግኘታቸውን አሳወቀም። ሀገረ ስብከቱ ባከናወነው የስብከት ወንጌል አገልግሎት በአምስት ወረዳዎች 1439 የጉምዝ ብሔረሰቦችን ያስጠመቀ ሲሆን 55 የፕሮቴስታንት እምነት ተከታዮችን በማስጠመቅ ወደ ቅድስት ቤተ ክርስቲያን ሕብረት እንዲቀላቀሉ አድርጓል። ኢትዮጵያ የዓለም ብርሃን በሚል ስያሜ በተቋቋመው የምናፍቃን ትምህርት ተወስዶ የነበሩ አንድ የቤተሰብ አባላትንም በማስተማር ሙሉ የቤተሰብ አባላቱ ወደ ነበሩባት ተዋሕዶ ሃይማኖታቸው እንዲመለሱም አድርጓል። በተያያዘ መረጃ 1152 አዳዲስ አማኒያንን ማስጠመቁን የጉጂ ምዕራብ ጉጂ ቦረና እና ሊበን ዞኖች ሀገረ ስብከት አሳወቀም። ሀገረ ስብከቱ እየተካሄደ በሚገኘው 44 ኛው የሰበካ መንፈሳዊ ጉባኤ ላይ ባቀረበው ዘገባ ለማወቅ እንደተቻለው ባሳለፍነው 2017 ዓ ም 52 የስብከት ወንጌል ጉባኤያትን በማካሄድ 1152 አዳዲስ አማኒያንን ማስጠመቁን አሳውቋል። የሰሜን ወሎ ሀገረ ስብከት ከ6 ሚሊዮን ብር በላይ ድጋፍ ማድረጉን አሳውቅም። ሀገረ ስብከቱ በጦርነት ምክንያት ለፈረሱ አብያተ ክርስቲያናት ማሰሪያ 3 ሚሊዮን 734 ሺህ ብር ድጋፍ አድርጓል። በጎ አድራጊ ምእመናንን በማስተባበር ከ6 ሚሊዮን ብር በላይ ድጋፍ ያደረገው ሀገረ ስብከቱ በድርቅና በምግብ እጦት ለተጀገሩ ወገኖች እንዲሁም በገነት ህጻናት ማሳደጊያ ለሚገኙ 49 ህጻናትም ድጋፍ አድርጓል። ስብከቱ ወንጌልን ለማስፋፋት በርካታ ስራዎችን እየሰራ የሚገኘው ሀገረ ስብከቱ 944 መማሪያ መጻሕፍትን ለሰንበት ትምህርት ቤቶች ማሰራጨት መቻሉንም አሳውቋል። ሀገረ ስብከቱ በአብነት መምህራን በሰንበት ትምህርት ቤቶችና ሌሎች ራስ አገዜ ለማሰራዎች ላይ በርካታ ስራዎችን እየሰራ መሆኑም በቀረበው ሪፖርት ለማወቅ ተችሏል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሆን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ።